መቼም ዝሆኗ ተመችታኝ አታውቅም። መደበር ለእኔ ነኝ። ዝሆን ብዬ አስቀንሼ አመጣኋት። አወተዋ ዝሆን ብዬ አስከንትዬ አስቀንሼ ጠርሷን አስጠግኝ አመጣኋት። የሆኔ ማኛ ይባላል። ዘልዝዬ እኔ ቁጭ ማድረገው ንግግሬ ፊክስ አድርገዋል። ብትንትኗን አውጥቼ ዘልዝዬ በየራቁቷን አሁን ድደንስ ያደርኳት እኔ ነኝ። አንድ በጎጥ ለብቻዋ ነበር የምጨርሰው። የዛሬን አድርጎ ሆዷን ቋጥረውላት፣ አንድ በጎጥ ሲጥ የምታደርግ ነበረች። ታቋታላችሁ። እዚሁ ሆዷል። አሁን ሆዷን አውጥተው ዘርግፈው ቋጥረውታል፣ ቁጥር አርገውታል። ልብላ ብትልም አትችልም። አረመኔ አርዮስ ነች እንጂ አልቁቁ የጠሉሽ ለዚህ ነው አሪዎስ መሆንሽን ያቅል አሪዎስ መሆንሽን አየ። ተልተም ስትሞት ማየት ነው የኔ ምኞት አላልሽም። እመቤቴ ደርሽ በስመ አብ በስመ አብ በስመ አብ። አይ ሰው የገማሩ ጊትን አትጥበስ። ወንድ ልጅ እቃቅ ምንም ብጦን ይቅርብ። በአማቷ ትጠቀን። እድሜ አምሳ አልፏል። መቅዶኒያ ግቢ ይበላት። ምንም አይነት ሪሌሽንሽፕ አትጀምርም። ሀምሳ ከሞላት ሴት ጋር ሞጪ ሄያው ነው። ሀምሳ አመት ሙሉ ምን አባይ ስታደርጊ ነበር እቃቅ? ሀምሳ አመት ሙሉ ምን ስታደርጊ ነበር? ፈላጊ ስለሌለሽ ሀምሳ አመት ሆነ ሲንግል ኮች፣ ፈላጊ የለሽም። አመዶ ሂጂ ገዳም ግቢ። ፊፍቲ ይርስ ሀምሳ አመት ሙሉ ለሪሌሽንሽፕ ካሎች ምን ልታረጊ ነው? እውነት ነው ሴት ልጅ አርባ ምናምን አመት ካበለፋት በኋላ ለሪሌሽንሽፕ ካልሆነች ነካው አባቴ እብድ ናት እብድ ቀውስ ናት ሴት አርባ ምናምን አመት ሆኗት ሲንግል ከሆነች አባቴ ጤኗ የላት ጤነኛ አደለች እግዚአብሔር ምስክር ጤነኛ አይደለችም ምክንያቱም አለም ውስጥ ብዙ ሰው እያለ በተለይ ባበሻ ብዙ ሰው እያለ አርባ አምስት አርባ ሰባት አርባ ስምንት አመት ሆኗት ሴት ባል ከሌላት ወይ አብሯት የሆነን ሰው ከሌለ፣ ነፍሴ ጥፋ ጥፋ አትሆነው አትሆነው። ምክንያቱም አርባ አመት ሙሉ ሰው እያቃጠለች ነበር፣ ሰው እያደነዘዘች ነበር። ስለዚህ ወንዶች አስተውሉ። ምን ስታረግበት ነበር ያንን ሁላ ዕድሜ? ምን ስታረግበት ነበር ንገሩኝ እስቲ። አርባ አምስት ዓመት ሙሉ ሜካፕ አርጋ ዊግ አርጋ ስትቆላ ኑራ ምን ስታደረግ ነበር? ስትለጠለጥ ነበር እነግርሃለሁ። ልጥልጧ እየወጣል ነው። ገልብጠው እየሸጉሯት ነው። ላታምን ትችላለህ። መብት ነው አለማመን። ዘግዝቀው እየቸ አረ እኔ ስንግል ነኝ ትልሃለች ና ስታፕላይ ስለዚህ ወንዶች አስተውሉ በተለይ አቅም ካለ ሳንቲም ስራ ወንድ ልጅ እድሜ በቀጠለ ቁጥር ገንዘብ እያመጣ ነው የምትሄደው ይህ ፋክቸዋል ወንድ ልጅ ልብ ሲገዛ ገንዘብ መያዝ ይጀምራል ወንድ ልጅ ልብ ሲገዛ ገንዘብ መያዝ ይጀምራል ገባ ወንድ ልጅ ገንዘብ የማይዘው በወጣትነቱ ነው በወጠጤነቱ እኒያ ጂጂ ዠሆንን ለብቻዋ ነው ባዶ ህሎም ማረጋት ሰባብሬ ቁጭ ማረጋት። ሎዛ ጎዛን ለብቻዋን የሰባበርኳት እናቱ እንዲናት ብላ ወራች እማማ ፊሽካ ጎረቤቱላ አልቀራትም ማናቸውም። እኔ ስረግጠው ቤተሰብ ጋር ነው የሚሮጡት። እኔ ሌላ ቦታ ሌደው ራሳችሁን ነው ሽባ ማረገው። በመጣችሁበት ነው ምሰብራችሁ። እኔ ጋር ባትጋጩ ነው የሚሻላችሁ። እውነቴን ነው ምነግረ ከእኔ ጋር በሰላም መሆኑ ጥቅም አለው። ለምን እኔም አልደርስ ከመጣችሁ ግን አሜክ ሜክሹር ከነመረጃችሁ ባዶ ነው የምከጣችሁት። እናንተ በተናገራችሁት በሌላ አይደለም፣ እናንተ በተናገራችሁት ዜሮ ከታችኋል። ስለዚህ እንግዲህ ሶሻል ሚዲያ ብዙ አስተምሮናል፣ ብዙ ብለንበታል። አደይነት አንዳንዶቻችን እንማርበታለን፣ ነገሮች እያስተካከልን እንሄዳለን። አንዳንዶቹ ደግሞ ይግማሙበታል ይግማሙበታል። ሴቶች ሶሻል ሚዲያ ላይ ስትመጡ፣ ምን እሰራለሁ ብላችሁ አስቡ። በቪዲዮ ስትወጡ፣ አንዳንድ ነገር ስትነጋገሩ፣ አስቡ ምን ይመጣብኛል ብላችሁ። እውነቴን ነው ምለው ብዙዎቻችሁ ሰላም አላችሁ፣ ብዙዎቻችሁ መልካሞች ናችሁ። አንዳንዶቻችሁ ግን ለማየት የምትቀፉ ሰዎች አላቸው። ይሄ ነው እውነቴ ነው። መቀየር ያስፈልጋል። እስከ መቼ? ለምንድነው ማትቀይ? ብዙን የምወዳቸው ሶሻል ሚዲያ ላይ እምወደው ይበዛል። እመቤቴ መሰከሪ፣ እምወደው ይበዛል። አንዳንዶቹ ግን ሕይወት እንኳን አያስተምራቸውም። አሁን እንዲህ ከተናገረች በኋላ ሌላ ቦይፍሬንድ አበሻ እቺ ሴት ታገኛለች? እንደዚህ ተልተ ትሞታለ። አንድ ልጅን ካለች በኋላ ሌላ አበሻ ወንድ መጥቶ እሷ ጋር አብሮ ይኖራል ብላችሁ ታስባላችሁ? ተልተ ትሞታለ። እሱን ያሳየኝ የምትል ሴት ጋር አብሮም ይሆናል። ጠማዝናለሁ ሌላው ዴዚን እውነት የምትወዷት ከሆነ ከእናቷ ጋር ሰላም ትፍጠር የምትወዷት ከሆነ ዴዚ ከእናቷ ጋር ሰላም ትፍጠር ይሄ ወጠጤውን የምትወዱ ሰዎች ካላችሁ መጀመሪያ እሱ እናቷን ከልብ ይቅርታ ይጠይቅ ትክክለኛ ሰው ብትሆኑ ይህ ነው የምታደርጉት ትክክለኛ ሰው ብትሆኑ ምንድነው የምታደርጉት ምንድን ነው የምታደርጉት ኖ እናቷን ሰድባል፣ ዲስርስፔክት አርጋሃል። እሷን መጀመሪያ ይቅርታ ጠይቅ። ከእናት በላይ ማንም የለም፣ ማንም የለም። ሚስት ብትሄድ ሚሊዮን ሚስት አመጣለሁ፣ ባል ብሄድ ሚሊዮን ባል ይመጣል። እናት ከሄደች መተካ የላትም፣ እናት ከሄደች መተካ የላትም። እና እሱ ነገር ላይ አስቡ፣ አሰብሉ ብዙዎቻችሁ የምትሸወዱበት ዛሬው ና ይህን ነገር ለማለት ፈልግ። ይሄ ግን አብዛኞቻችሁ ሶሻል ሚዲያ ላይ እመቤቴን፣ አብዛኛው ሶሻል ሚዲያ ላይ ያላችሁ የምትቀብጡ አይደላችሁ። ዊል ሪስፔክት ሰላም። አብዛኞቻችሁ ሰላሚያ ኢቨን ኢቨን ሰበና አፕ ወፌ ቆመች ተቀይራለች፣ በጥሩ በመጥፎ አይደለም። እመቤቴን ሰበና ሰበና ወፌ ቆመች በጥሩ ተቀይራለች። የድሮ ስድቦቹ አይሉ የሚዘግንን ስድቡ የለው። ውፌ ቆመች እየተቀየረች መጣለች። እድሜ ግን የማይቀይራት ዝብዝብ ቱናን አየው፣ የማይቀይራት እድሜ የማያስተምራት ቆሻሻ። እኔ ጂጂ ዝሆንን አየው፣ እድሜ እንኳን አያስተምራት። እድሜ ሰው አያስተምረው ዕድሜ እና ሮማን ሮማን ኮባ እድሜ አይቀይራት። ማስተዋል የሚባል አልፈጠረባቸውም እናት መስደብ ልጆች መስደብ እንዳለ። የሮማን ኤክሶቿ ባሎቿን በሙሉ እኛ እናቃለን። ሁሉም በቅናት ነው የሄዱብኝ፣ ይቀኑብኛል። ባሎች የምታመጣቸው የፈራረሱ ወንዶች ናቸው የሚመጡት እሷ ጋር ፍርስርስ ያሉት አንድም እስቲ ፎቶዋቸውን ታሳየ። የፈረሱ ናቸው በሙሉ የፈረሱ ወንዶች ይዛ ትመጣለች። ቀኑብኝ በሙሉ ቀንተውብኝ ነው ትላለች። በሙሉ ስድስቱ ወንድ ይቀናል? አንዱስ ይቀናል ትላለ። ሁለተኛ ይቀናል ይባላል። ስድስት ያገባቻቸው በሙሉ ስድስቱም ይቀናሉ። አያችሁ፣ ቢግስት ፕሮብለም አካውንታብሊቲ አይወስዱም ሴቶቹ ለሚያስክ ኮስችን። እያንዳንዳችሁ ሴቶች ራሳችሁን ታዘቡ የበእኔ ስህተት ነው ከኤክሴ ጋር የተጣላሁት የምትሉ አንድ ሴት አላችሁ። በሕይወታችሁ ብትታረዱ ይሻላችኋል አትሉ አንዳችሁም፣ ሴቶች ከኤክሶቻችሁ በሙሉ ጥፋተኛው ኤክሳችሁ በሙሉ ነው። ወንዶች ራሳችንን እንለ እንጂኖዋት አመስዳብ ጥሩ ሴት ነበረች፣ በእኔ አትፍቼ ነው የተለያየ ነው ይላል። ወንድ ልጅ ሴት ልጅን አምጧት አንዳቸውም ሴቶች በእኔ ጥፋት ተለያይተን አላየሁም። አንዳቸውም አልጋ ላይ ሌላ ስትሸጉር አግኝተሀት በእኔ ጥፋት ነው አት አንተ ስራ እያበዛ ቢዚ ሆነብኝ አቴንሽን አልሰጠኝም ነው የምትለው። ሺ ኔቨር ሴደ እኔ ያጥፍቻለሁ። በእኔ ጥፋት ነው ከባሌ የተለያየሁት፣ በእኔ ጥፋት ነው ከቦይፍሬንድ የተለያየሁት የምትል ግደሌ አንድ ሴት አታመጣም። ስለዚህ አካውንታብሊቲ አትወስዱም፣ አትወስዱም። ሴቶቻችን በፍጹም አካውንታብሊቲ የምትወስዱ አይደላችሁም። ስለዚህ አስተካክሉ። ሰምታይምስ የዚህ ሀገር ሴቶች አድሜት ያደርጋል። የዚህ ሀገር ሴት እግዚአብሔር ምስክሬ ቋንቋ ብትችሉ፣ የዚህ ሀገር ዴትን ዴት ብታደርጉ አንደርስታንድ ታደርጋላችሁ አበሻ ወንዶች ቋንቋ ብትችሉ ምክንያቱም ስራ አላችሁ። አበሻውንድ አብዛኛው አሜሪካን ሀገር በሌላ ዜጋ ተፈላጊ ነው፣ ግን አይገባውም። ደነስ ስለሆነ እንዴት ቋንቋ አይችልም። ቋንቋ የሚችል አበሻውንድ አሜሪካን ሀገር ላይ ጥጋቡ፣ ኮንፊደንሱ ልነግር አልችልም። እነ ሀይደርን አምጣቸው፣ እነ ሚኪን አምጣቸው፣ እንግሊዝኛ እነ ኦጂን አምጣቸው፣ እነ አቤልን አምጣቸው። መስሚያቸው ተጠሙ በህናታቸው ይተከሉ አይሰማቸው ቋንቋ ስለሚችሉ ስራ ስላላቸው እዚህ ሀገር ተመራጭ ወንዶች ናቸው። አንዳቸውም አሜሪካ ያሉ ቋንቋ የአሜሪካ ቋንቋ የሚችል አበሻ ወንድ ሴቶቹን አይሰማም። በአናት ተተከኝ ነው የሚላት፣ አይሰማት። ምክንያቱም ብዙ ኦፕሽን አላቸው። አላርፍ ኦፕሽን ሲፈልጉ ከነጭ መሄድ ይችላሉ፣ ከፈለጉ ስፓኒሽ፣ ከፈለጉ ጥቁር፣ ከፈለጉ ኤኒቴ ኤዥን፣ የፈለጉት እንዴት ያደርጋሉ።